ስሜት የለም ምናምን እኔ እና እሷ ስናገናኝ ሁሌ ጸብ ነው። ሀገርም ልደቷም ደርሷል ምናምን፣ ያሳዝናል በጣም ከእሷ ጋር ለማሳለፍ ልደትን። ወይስ እኔ ዝም ብለን እናክብርላት፣ እኛ እናክብርላት። ሸራ ካሜራማ ናዋለ ሲጠበቅ የነበረው የብሩክ አዲስ ፍቅረኛዋ ዛሬ ቪዲዮ ተለቀቀ ማለት ነው ሲጀመር ማሽላ እያረሬ ስቃላ ሊያገሬ ሰው ማለት ነው። ለምን ደግሞ ኬት ኬት እንደሚያመጣቸው እነዚህ ብልጥጥጥጥጥ ያሉ ስርዓት ያሌላቸው ማለት ነው። ኬት ኬት ልቅምቅም እያለጋቸው እንደሚያመጣቸው ማለት ነው። የእውነት አሁን እኔ ብሩክ ብሩክኖ ከነዚህ ጋር ተስማምቶ አዲስ ህይወት የሚጀምረው ብሩክ መልካም ህይወት፣ ሀይሚን ይዘን ወደፊት፣ ቅመሟን ይዘን ወደፊት። ማንም ቢመጣ ሀይሚን የሚያክል ሴት የለም በዚህ ምድር ላይ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። የምሽታችሁ እንዴት ነው? በድጋሚ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ያው አዲሷ አንደኛ እኔ በጣም ብዙ ሰው ለውጫለው፣ ብሏል ብሩክ ማለት ነው። እውነት ነው፣ በጣም ብዙ ሰዎች ለውጠሃል፣ ለብዙ ሰዎች የስራ ተነሳሽነት ሆነካል፣ ይሄን የማይካድ ነው። ግን አንደኛ የምነግር ነገር እሙሽ እንደዚህ አይነት ነገር አትፈቅድም እርግጠኛ ነኝ እና ኢቭን ከሀይሚ ጋ እንኳን ትንሽ ስትጣሉ መክራችሁ ተቆጥታችሁ፣ እንደዚህ አይነት ነገር እንዳታደርጉ ምናምን ብላ ነው የምትቆጣችሁ ማለት ነው ግን እሙሽ እርግጠኛ ነኝ እንደዚህ ቪዲዮ የምትሰሩትን ቪዲዮ የምታይ አይመስለኝም ወይ እና ሀብትሽ ካላሳያቸው ወይ እነ መለኛው ካላሳያ በስተቀር እሙሽ በጭራሽ እንደዚህ አይነት ቪዲዮ ትደግፋለች ብዬ አላቅም መደግፍ ከአይሚ ጋር ስትሰራ ና ከአይሚ ጋር ስትሆን ስታበረታታክ ነው እንጂ አሁን አንተ ሶሲና መጣካት ከሶስት ሲጋራ ያልሆነ ክላስ ውስጥ ተገኝታችሁ ያልሆነ ቪዲዮ ሰራችሁ። ምንድን ነው የምታስተምሩ? አሁን ሴት ሴት ብትሄድ በሴት ትተካለች ነው ወይም ወንድ ሶስት አይነት ሴት መቀየር እንዳለበት እያለ ነገር እያስተማርክን ያለከው ብሩክ፣ እሱ መፍትህ ነው ብላ መብትህ ነው። ለምን መብቴ ነው? አይመለከትሽም። አይኔ አይንሽን ማየት አልፈልግም። ተሽከካሪ ካሁን ዲያ ቀይ ወደ 23 እሷም እንደዛ ብላን የተለያያችሁት ማለት ነው። መብትክ ነው፣ ግን ቢያንስ ቢያንስ እስከ ሰኞ ድረስ እንኳን እስከ ሰኞ ድረስ ብትጠብቃት እና ብትታገዛት ምን አለበት? ሰኞ ነው ልደቷ። ከሰኞ ልደቷ በኋላ አንተ ህመምክም በህመምክ ይዘክ ነገሮችን በነገሮች ይዘክ ሁሉን ነገር የተባልከውን ነገር ሁሉ ብለቅ አንተ የምትወዳት የእውነት የምታከብራት ከሆነ እኔ ብዙ ጊዜ ይቅርታ ጠይቅያት አለውና ለዛ ነው በቃ የራሷ ጉዳይ ምናምን ብለናል። ይውነት የምትወዳት ቢኖር ዛሬ መታ በሴት ስጦታ ገዛላት አሉ። ይሄ ራሱ አንድ ሃይሜን መናቅ ማለት ነው። ብሩክ የእውነት ምነግረት ሀይሜን መናቅ ማለት ነው። ሀይሜን መናቅ ሚን ሀይሜን እንደናካት ነው የሚቆጠረው ማለት ነው። እንዴ አንተ የእውነት የብስ አንተ ይህን ያደረግክ ጊዜ እውነት በቃ አንተ ወንድ ነክ እሷን ይቺን ልጅ ይዘሃት ሄድክ። የሀይሚ ልደት ላይ አብረን እናከብርላታለን። ሶ ይህን አሁን ሀይሚ የበለጠ ይህን ቪዲዮ ስታይ በጣም በጣም ከመልክ በላይ ነው የምትናደደው ማለት ነው። ቢኮዝ በቃ ይሄ ንቀት ነው። አንድ ስጦታ ገዛላት አለው ምናምን ስጦታ አብረን ገዝተንላት ይዘን ናት እንሄዳለን ከተጠራን። እንዴ አንተ የእሷን ልደት የማሰብ ፍላጎት ቢኖሩ ኖር ዛሬ ላይ ሴት ይዘህ መታ በእሷ በዚች አፍ እንደዚህ ብለህ እንኳን አታስብም ማለት ነው። ማለት ራሱ አያስፈልግም። በቃ አይደለ፣ ያ ሰው ከህይወት ካስወታከው የዛን ሰው እንዳለችው ሀይሚ ሲሚን እንዳታነሳ እንዳለችው የዛን ሰው ስም አያንሳት አልፈገድም። ሁለተኛ ደግሞ አዲስ ይዛሀት ለመጣኸው ፍቅረኛ እንኳን ክብር ይኑርክ ክብር ይኑርክ። ሲጀምር ምናችሁ ራሱ ማች የማያደርግ ነው። በቃኬት ከሶሲ ጋር የሶሲ ትራፊዎች ይዘክ እየመጣ በቃ ብልጥጥጥጥ ያሉ ሞልቅ ያውቃ በስነስርዓት ንግግሩ እንኳን የማይችሉ በቃ በቃ አሁን ኧረ ምን ብዬ ልናገር ግራ ገባኝ እኮ ማለት ነው። አንዳንድ ጊዜ በቃ ሳንፈልግ በግድ እንዲናገሩን ያደርጋል ማለት ነው። የሴት ጀግና፣ የሴት መሪ ሀይሜ ብቻ። የእውነት ሀይሜን ይዘን ወደፊት ላይ ቤተሰብ የበለጠ በፊት ካለ ነገር ላይ ሀይሜ ማበረታታት አለብን። ሴቶች ሴቱን ማበረታታት አለብን። ይኸው እሱ ሶሲን ያዘ፣ ከዚያ ደግሞ እችን ያዘ። እችንም ደግሞ እንደዚህ አርግቶ ደግሞ ሌላ ሴት ያመጣል። አሁን እሱ እያስተማሪ ያለው በቃ በጣም የምትወዳት ቢሆን እሷ እንኳን ይሄን እንኳን አልደረገችም ከዳኒ ጋ እንኳን እንደዚህ እንደ አንተ እንኳን እንደዚህ እጅ ለእጅ ተያይዘው ተቃቅፎ እንኳን ቪዲዮ አልሰሩ። ለልደቷ ያን የሁለት መቶ ሺህ እንኳን ሰብስክራይብ ቪዲዮ ሰርፕራይዝ ሲያደርጋት የእውነት እንደዚህ እንኳን አላቀፋትም። በጣም ደንግጣ ምናምን ነው በቃ። ብዙም እንኳን ደስ እያላት ፊቷ ላይ እንኳን ይህ ደስታ ስሜት አልተነበበባትም። አንተ ስላሌለች። አንተ ግን ዛሬ መተን በዚች በማትረባ ሴት ልደቷን አብረን ሄደን እናከብርላታለን። ሰኞንን እሷም ደግሞ የኔም ልደት ሰኞ ነው፣ አንድ ላይ አክብርልን። ይሄ ስርዓተ ቢስ መጀመሪያ ስታመጣቸው ለሚዲያ እንዴት መቆም እንዳለባቸው ሚዲያ ላይ እንዴት ተጋፍጠው መቆም እንዳለባቸው ለሰው ከስተመር አንተ ሚዲያ እኛንን ሰው ያደረግን ሀርለ እያንዳንዱ ሰብስክሪያ ባድርገህ ማለት ነው እኛን ማክበር አለባት ሲጀመር ማለት ነው። በጣም ይደብራል። ብሩክ የእውነት የእውነት አንተ አይና የእውነት የምትወዳት አይመስለኝም። የምትወዳት ቢሆን ኑሮ እስከ ልደቷ ትታገስ ነበር። እሪልም ደግሞ ታውቃለህ፣ ሃይሚን የሚያክል ሴት የትም እንደማታገኝ ማለት ነው። ሀይሚን የሚያክል ሴት አታገኝም። ለምን እንደሆነ ታውቃለህ? አስር ጊዜ ስሟን ትጠራለህ፣ አሁን ድረስ እንኳን ማለት ነው። አስር ጊዜ ሃይሚ የተወሰነ ነገር አድርጋ ሀይሚ እኮ እንደዚህ የሆነ እንዴ በቃ በቃ ተወዳታለክ የሌለ ፎንቃ አለብክ፣ እና ፎንቃ ካለባ እንትን ምናምን ጠርጥሩ ሆነችን ሴት ይዛሃት የመጣክና ለልደታ ስጦታን ገዝተን ዘንጠሽ እኔ አብረን እንሄዳለን። ኧረ እባክህ የዛ ጊዜ አንተ እሱን ያደረግክ ጊዜ ማለት ነው እኛ እና ታያለ ቤተሰብ እያሰባችሁበት ታያለ እኛ እኛ እንደ አንተ ድጋሜ ስተትህን እንኳን ተመልሰን ስተትህን ስተትህ ድጋሜ በስተት ታርማለህ። ከበልፍ ስተት እንኳን አትማርም። ድጋሜ ስጠት እ ቢያሁን እንኳን ሴቶች በጣም ሴት ልጆች እኛ ለልደታችን ምናምን አፒ በርስደይ በጣም ሆኖ የተገኘን ሰው በጣም እንትን እናደርጋለን። እሷ እኳን ያን እንኳን ምክንያት አድርገታ እንኳን ልትታረቅ ትችል ነበረ። ግን አንተ ነገ እሑድ ነው፣ አንድ ቀን መታገስ አቅቶ ዛሬ ሴት ይዝህላት መጥቷል። በቃ ሴት ብትሄድ ሴት ትተካለች። የራስሽ ጉዳይ አንቺ የሚመችሽ እኔም ተመችቶኛል እንደማለት ማለት ነው። የእውነት እኔ በዚህ ያህል ልክ አልጠበኩህም ነበር። በጣም ከእሷ ተሽለግ ከእሷ በጣም ጥሩ አስተሳሰብ ምናምን ያለ ነበር የሚመስለኝ ማለት ነው፣ ብሩክ ማለት ነው። ግን በዚህን ያህል ልክ ደግሞ መብትህ ነው፣ ማንም አልከለከለህም። ደግሞ ግን ስትይዝ ያን ሰው ጓደኛ የዛን ሰው የበፊት ህይወትህን ታሪክ ማክበር አለብ። ለምን እንደሆነ ታውቃለህ? በ መብት ሆን ማውረት ያለብህ ስለዚች ና ስለዚች ልጅ ነው እንጂ አንተ ሀይሚን ማስናቅ የለብህም። በማንም ኮተታም እየመጡ እኛ ሀይሚን እንዲንቁብን አንፈልግም። ሀይሚን በጣም የምንወዳት የምናከብራት፣ የሶሻል ሚዲያ እንቋችን ናት። ግን አንተ ዛሬ ላይ ምንም ቢፈጠር፣ እንደዚህ ብለ ልታወራማችልም ማለት ነው። በቃ ለምን መብትን የፈለግኩውን ነገር ማድረግ ትችላለህ። ማንም አልከለከለክ ግን በቃ የልጅቷን ስማት ታንሳ በቃ አያስፈልግም። አንተ ማና አንተ ማንህና ነው አንተ ጻድቅ ነህ? የልጅቷን ልደት ይቼ እናከብርላታለን ምናምን የምትለው ኖ ኖ ኖ ኖ ኖ ኖ ኖ አያስፈልግም። ይሄ ማለት ነው ብሩክ ስርአት ያስ ቴኬር እዛ ሙልቃቆችክን እያመጣ ከዛው ከሙልቃቆቹ ጋር ተላጣጥፍ ማለት ነው። አላቃትም አይሚን እንድታቂያትም አንፈልግም እኛ ስበቃ ሲጀመር አይተኳል። ኮሜንቶቹን እንኳን ኮሜንት እንኳን ይሰብራት አለችን ልጅ ማለት ነው። ምን ያህል ሃይሚ ተጽዕኖ ፈጣሪ እንደሆነች ይገባካል። መቼም ብቱን እንደ ሃይማኖት ሴት አታገኝ ብሩክ።